እቴጌ ጣይቱ ምናሉ ከፈለክ የዛሬ ሳምንት አድርገው። ሳምንታችንን ጠብቀን መተናል። የተወደዳችሁ ሳምንቱ እንዴት አለፈዎች ነን፣ እንደምን አረፈዳችሁ እንደምን ሰነበታችሁ። እንኳንም ለዳግማ ትንሳኤ አደረሳችሁ። እንደሚታወቀው ያለፈው ሳምንት በዓል ነበረ። የበዛው የሳምንቱ ትኩረት በዓልና የበዓል ድባብ ነበረ። እኛ ከዛ መለስ ያሉትን ይዘን እንደ እንደለመድ ነው ሳምንቱ እንዴት አለፈ እንባባላለን። ከኢትዮጵያ ነገስታት መካከል ስማቸው ተደጋግሞ ከሚጠሩት መካከል አንዷ ናቸው እቴጌ ጣይቱ። ኪነ ጥበቡ ደግሞ በጥቂቱም ቢሆን ስለ እርሳቸው ብሏል መግቢያችን ላይ ያነሳ ነው። ከፈለክ የዛሬ ሳምንት አድርገው ሴት ነኝ፣ ጦርነት አልወድም ግን ሀገሬ ከምትዋረድ ጦርነትን መርጣለሁ ያሉበት ቃለ ተውኔት የተወሰደው ጌትነት ነው የጻፈው ቲያትር ላይ ነበር። እዚያ ላይ ሰምተነዋል። ሙዚቃውን ቢሆን ስለ እርሳቸው የተወሰነ ነገር ብሏል። ለአብነት ያህል የኛዎችን ጣይቱ የሚለውን ሙዚቃ ማንሳት እንችላለን። ኩሩ ንግስት፣ የሴት አርበኛ፣ አትንኩኝ ባይ፣ ፍርድ አወቅ ዳኛ ለነጻነት ፋና የሆነች ብልህ ጀግና መቤት ማነች የሚለውን ስንኝም የሰማ ነው፣ የእኛዎች ጣይቱ ብለው በሰሩት ሙዚቃ ላይ እንደሆነ እናስታውሳለን። እውቋ የኪነ ጥበብ ሰው አለም ፀሐይ ወዳጆ ደግሞ በእርሳቸው ስም ጣይቱ የባህል ማዕከል የሚል አቋቁማ በተለይ በውጭ የሚገኙ ኢትዮጵያውያን ባህላቸውን፣ ኪነ ጥበባቸውን እንዳይረሱ ጥረት ስታደርግ ቆይታለች። ይኸው የባህል ማዕከል በሀገር ውስጥ እንዲቋቋም ጥረት ሲደረግ ቆይቶ ነበር። ይሄኛው ጥረት ፍሬ አፍርቶ በዚህ በያዝነው ሳምንት ጣይቱ የባህል ማዕከል በሀገራችን ተመርቋል። በዚህ ሳምንት በዓለም አቀፍ ደረጃ ታስበው ከዋሉ ቀኖች መካከል ዓለም አቀፍ የመጽሐፍ ቀንና የመሬት ቀን ይጠቀሳል። የመጽሐፉን ወደ ኋላ እንመለስበታለን። ስለ መሬት ጥቂት ነገር እንበለን። ስለ መሬት ሳስብ በተለይ ለመኖር ባለን ጉጉት ያለ ልክ መሬትን መጠቀማችንን እያስተዋልኩ ጥቂት ነገሮችን ሳስብ፣ ሁለት ጉዳዮች ቀድሞ ይመጡልኛል። የመጀመሪያው ባለ ሁለት ስንኝ ግጥም ነው። የት እንደሰማሁት ወይም ላይ እንዳነበብኩት እርግጠኛ አይደለሁም። ግጥሙ ግን በጣም ስለሚገርመኝ እስካሁን አለ። ቆየት ብሏል ከሰማሁት። መሬት አትቆጪ ቀስ ብዬ ረግጣለሁ፣ ነገ ከአንቺ በታች መሆኔን አውቃለሁ ይላልና ቀስ ማለት መልካም ነው። በተለይ ላልኳችሁ ለመኖር ባለን ትግል ከተፈጥሮ ጋር ከመሬት ጋር ያለን ግብግብ ጠንካራ እየሆነ መጥቷል። ስለ ብክለቱም ስለ እንደዛ ማናስብምና ቀስ ማለት ጥሩ ነው። ሁለተኛው ደግሞ ከሁለት አመት በፊት ያየሁት ተንቀሳቃሽ ምስል ነው። እርግጥ ዩቲውብ ላይ ከተቀመጠ አንድ አስር ዓመት ሆኖታል። ፕሪንስ ኤ የሚባል ልጅ ነው ያሰፈረው። ሶሪ ነው የሚለው ምንድነው፣ የሚመጣውን ትውልድ ይቅርታ የሚጠይቅ ሀሳብ ነው ያለው። ለመኖር ባለን ጉጉት መሬትን ለመኖር እንዳትመች አድርገን ስላስረከብናችሁ ይቅርታ እንጠይቃለን ነው የሚለው የሚመጣውን ትውልድ። እንዲያውም አንድ ቦታ ላይ ምን ይላል? አማዞን በረሃ ይልና፣ እርግጥ በእኛ ጊዜ አማዞን ጫካ ነበረ፣ ግን ያለ ልክ በመጠቀማችን ነው በረሃ የሆነው ይላል። እንዳልኳችሁ ወደፊት ለሚመጡት ትውልዶች አስቦ የተሰራ ተንቀሳቃሽ ምስል ስለሆነ የስድስት የሰባት ደቂቃ ተንቀሳቃሽ ምስል ነው። ዩቲዩብ ላይ አለ፣ እንድትመለከቱ ትጋብዛችኋለሁ። እስከዚያው ግን አንድ ወይ ሁለት ደቂቃ ቀንጨብ ባድርጌ አሳያችኋለሁ። ለተከበራችሁ የመጭ ትውልድ አባላት ይቅርታ ስላችሁ ሌሎችም ክዬ ነው የተመሰቃቀለች ፕላኔት ስላሰርከብናችሁ ይቅርታ። በሌሎች ሥራዎች ተጠምደን ጥቂት እንኳን ስላልሞከርን ይቅርታ። ምንም ላለማድረግ ምክንያት የሚደረድሩ ሰዎችን ሰምተን እጃችንን አጣጥፈን ስለተቀመጥን ይቅርታ። ይቅርታ እንደምታደርጉልን ተስፋ አደርጋለሁ። ምድር እንዴት ልዩ እንደነበረች አላወቅንም ነበር። በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚሉት ብሂል በእኛ ላይ ደርሷል። ከእጃችን እስኪወጣ ድረስ ምድር ምን እንደነበረች አላወቅንም ነበር። ለምሳሌ አማዞን በረሃ ምን እንደነበረ ገብቷችሁ ይሆን? ብታምኑም ባታምኑም ይሄ በረሃ በአንድ ወቅት ጥቅጥቅ ያለ ጥብቅ ደን ነበረ፣ በሚሊዮን የሚቆጠሩ ዛፎች የነበሩት የሚያማምሩ ዛፎች። ለካ ስለ ዛፎች ብዙም አታውቁም አይደል? ስቲል እንገራችሁ፣ ዛፎች ማለት ገራሚ ተፈጥሮዎች ናቸው። የምንተነፍሰውን አየር የሚሰጡን፣ አየር የሚበክለውን ካርበን የሚወስዱልን፣ ውሃን የሚያስቀምጡልንና የሚያጠሩልን፣ መድኃኒት ሆነው የሚያ ምግብ ሆነው የበላ ናቸው፣ ነበሩ። ይህን ሁሉ ነው አቃጥለን የጨረስ ናቸው። ስለዚህ ነው ይቅርታን የምንጠይቃቸው። አስቀድመን እንዳልነው በዚህ በያዝነው ሳምንት ዓለም አቀፍ የመጽሐፍ ቀንም ተከብሮ ነበረ። መጽሐፍን የሚወዱ የሚያነቡ፣ የሚጽፉ፣ የሚያሳትሙ ሰዎች አስበውት ውሏል። እኔም ግጥም ወዳለው እና ከምወዳቸው የግጥም መጽሐፍቶች መካከል አንዱን ይዣለሁ እጄ ላይ። እኔ ነኝ ይሰኛል 2007 ዓ.ም አበባው መላኩ ያሳተመው መጽሐፍ ነው። እዚህኛው መጽሐፍ ላይ እጅግ ደስ የሚሉ ግጥሞች አሉ። የምንትዋብስንብት ለካሳ፣ አድዋ፣ አባት፣ አለም ጸጋይ እና ሌሎችም ከነዚህ ሁሉ ግን እኔ ማበልጠው ይድረስ ለአብሮ አደጌ የሚለውን ግጥሙ ነው። እርግጥ አበባው የግጥሙ ግርጌ ላይ ለፍሬዘር አድማሱ እንደጻፈው ጽፏል እና ወንድምነትን እንዴት ባለ መንገድ ከፍ እንዳደረገው ዚኛው ግጥም ላይ ይገርመኛል። አንዳንዴ እንዲያውም ከጾታዊ ፍቅሩ ላ ሲያስበልጠው ተመልክቻለሁ። ለአብነት ያህል አባታ ጠቅ የቋረው ስንቱን በግብሩ የሞገተ አፍልቦ ሰራይ ሳይበግረው ለደብተራ ውግ ያቃተ ለእንግሊዝ ክንዱን ሳያጥፍ ስንቱን በሰይፉ እንዳልሸለተ ተዋበች እንኳን ስትሞት ችሎ ገብርዬ ሲሞት የሞተ ይላል። ሌላኛው በዚህ ሳምንት ያሰብነው ከ16 ዓመታት በፊት በ2001 ዓ.ም የሆነ ነው። ጋሽ ጥላሁን ገሰሰ ያረፍነው በዚህ በያዝነው ሳምንት ከ16 ዓመታት በፊት ነበረ። ስለ ጋሽ ጥላሁን ጋሽ ጥላሁን ራሱ ያላለው ነገር የለም። በርካታ ነገሮችም ብሏል። ስለ ራሱ ስለ ጥላሁን ገሰሰም በርካታ ነገር ተብሏል። እኔ ስለ ጥላሁን ገሰሰ ሳስብ የሚገርመኝ የኔ ማስታወሻ የሚለው ሙዚቃው ነው። ሞትን ማይክ ፊት ለፊት ድረስ ደፍሮ መቆም፣ ከዛ ስሞት ይሄ ነው ማስታወሻዬ ብሎ በትንፋሹ ስለ ትንፋሹ መዝፈን የሚገርመኝ ስራው ነው። እርግጥ ዘካሪያ መሐመድ የጻፈው መጽሐፉ ላይ ስለ ጋር የተያያዘ ስራ ሰርቻ አላቅም ብሏል ጋሽ ጥላሁን። ነገር ግን ይሄንኛውን የኔ ማስታወሻ የሚለውን ሲራክ ታደሰ ጽፎ ሲሰጠው ይሄ ከኔ ህይወት ጋር መሄድ ነው ብሎ በደስታ እንደሰራው ተጽፏል። ናሽ ተቀርጾ ይቀመጥ ማልቀሻ

የሙዚቃ ጉዳይን ከነሳና ቀሬ የተወደዳችሁ ከ20 ዓመታት በኋላ ጎሳዬ ተስፋዬና አለማየሁ ኢርጶ በአንድ መድረክ ላይ ስራዎቻቸውን አቅርበዋል። እርግጥ ኤፍሬም ታምሩን ጨምሮ ሌሎች ድምፃውያን እዚህኛው መድረክ ላይ ተገኝተው ነበረ። ነገር ግን የሁለቱ ድምፃውያን ከኢቫንጋዲ አልበማቸው በኋላ በድጋሜ ተጣምረው ስናያቸው ይሄ የመጀመሪያ ነው። እንደምታስታውሱት አለማየሁ ሂርፖ ከረዥም ዓመት የስደት ቆይታው በኋላ ተመልሶ አዳዲስ ስራዎቹን እያደረሰን ቆይቷል። አሁን ደግሞ ከጎሳዬ ጋር በአንድ መድረክ ተመልክተነዋል። የሙዚቃ ጉዳይን ይዘን የኢትዮጵያን ሙዚቃ ይዘን ባህር እንሻገርና ኢትዮጵያውያን የሙዚቃ ባለሙያዎች የሰሯቸው ስራዎች ለሆሊውድ የፊልም ማጀቢያነት ሲውሉ የተመለከትናቸው ነው። የተወደዳችሁ ለዚህኛው ሳምንት የያዝንላችሁ የሳምንቱ እንዴት ያለፈ ጉዳዮች የተከታተላችኋቸውን ይመስሉ ነበር። ስለ አብሮነት ቆይታችሁ እናመሰግናችኋለን። ሀሰን እስከ ዳር ና ሳምራይት ከቀሪ የፋና ቀለማት ዝግጅቶች ጋር ይጠብቋችኋል። በእኔ በኩል ግን ጤና ይስጥል።